ሰላም ሰላም፣ ውድ የተከበሯችሁ የቻናል የተከታታዮች ሰላማችሁ ይብሳልኝ። ሼር አድርጋችሁ ለሩታ አደርሱልኝ። ሩታዬ ምን መሰለሽ አሁን ላይ እየተደረገ ያለው አንቺ ላይ እየተደረገ ያለው ነገር የአንቺን ትዳር ለመበጥበጥ ከአብርሽ ለማለያየት እየተደረገ ነው ያለው ነገር አንቺ ደግሞ አላወቅሽበትም። ይቺ ሴትዮ በፊት ጥላ ሄዳ አሁን ተመልሳ መታ ያንቺን ህይወት እየበጠበጠች ነው። የተላከልሽ መረጃ ደግሞ የእውነት እንኳን አብሪሽ ከእሷ ጋር የተነሳው ፎቶ ቢሆን እንደዚህ ወታችሁ የቤታችሁን ገበና በሚዲያ ላይ ምናምን ከባድ ነው። ነገር ግን አንቺ በፊት ላይ በጣም ብልጥ ነበርሽ። አሁን ደግሞ የዋህነት አብዝተሻል፣ ምናምን ነገር የዋህነትሽን ቀንሺ። ሩታ ብልጥ መሆን አለብሽ። ንቂ፣ ንቂ! ትዳርሽን እየበጠበጠኝ ነች ሴትዮ። እውነት የሆነ አሳማኝ ነገር ኖሯት አይደለም። እኔ እኮ በጣም ደግሞ የገረመኝ ማነች ስሟ ያቺ እንትና፣ እነዛ በባዚን ተለቅልቀው የሚመጡ ወንዶች አለች። ያቺ አንጀታ እርሷ ስትናገር ትዙ ማለት ነው በነገራችን ላይ እሷ ስትናገር በጣም አንጀት አርስ ናትና እነዛ ደግሞ አሙቁልኝ ማለት ነው እነዛ አያያዝ የወንድ አልጫ እኔ እኮ የገረመኝ ደግሞ የእነሱ ወሬ ማራገብ ነው እችስ እሺ ሴት ናት ሴት ያው ወሬ በእሷ ያምራል እነዛ ደግሞ ያራግባሉ የነፂን ጉዳይ እስከ መጨረሻው ይዘን ነው የምንሄደው ምናምን እንግዲህ ውዶች ዛሬ ምን ተፈጠረ መሰላችሁ ለሩታ ኤዲት የተደረገ ፎቶ ተልኮላት ምናምን ለአብርሽ አሳየችው። አብርሽ ደግሞ የኤዲት የተደረገ ነው ትክክለኛ ነገር አይደለም ስለዚህ እመኒኝ ረ እግዚአብሔር ምናም ብሎ ተከራከራ። ቴክስቱ ደግሞ ይሄ ውሸት ነው ያለችው ቴክስቱን አሳየችው። ነገር ግን እሱን ደግሞ እሷ ቴክስት ስታረግልኝ ስለነበረ ስደውል ስለነበረ እኔ ደግሞ ዱባይ ነኝ። ለምን እንደሆነ አልገባኝም። ነገር እየው ግን እኔ ደግሞ መልስ መስጠት ባለብኝ መንገድ ስመልስ አዋራሻለሁ ቴክስት አደረግኩላት። ከዛ ያለፈ ምንም ያገነግንት የለንም። እኔ እና እሷ እመኒን አለ እመኒ አለ አብርሽ ማለት ነው። ሩታ ግን አብርሽን በቃ እመኒውና፣ እስቲ እሱ ከጎዳሽ ከዝ በኋላ የሆነ ነገር ካደረገ እኛ በአብርሽ ላይ እንነሳበታለን። አለቀ። አሁን እመኒን እመኔን ብሎሽለ፣ እመኒው። ልጅሽን በስነ ስርዓት ተንከባከቢው። እየተበሳጭሽ ሰላም ያለው ጤነኛ የሆነ ልጅ ለመውለድ አንቺ ራስሽን መንከባከብ አለብሽ። ራስሽን ማዳመጥ አለብሽ። የምትበሳጭ ከሆነ በጣም ከባድ ነው። አሁን ጥንስ ነው በውስጥሽ አለው። ይቺ ልጅ ደግሞ አንቺን አበሳጭታ አበሳጭታ አበሳጭታ በብስጭት ውስጥ ልጅሽን ልትነጥቅሽ ነው የመጣየው። አንቺ ደግሞ ንቂ፣ ዋጋ የከፈልሽበት ትዳርሽ ነው። በቃ እመኒው አብረሽን፣ እሺ አምኛ አለው። ያለፈ ታሪክ ነው አለቀ አሁን አንቺን እያከራከረሽ ያለው ለምን? አሁን ላይ አሁን ላይ አወራህ በቴክስት ነው፣ ፎቶ ተልኮልኛል ነው። ይሄ ታዲያ የሚያደርጉት እኮ አንቺ አብርሽን እንድትጣይ ነው። አንቺ ካብርሽ ጋር ሌላ ጠብ እንድትፈጥሬ ነው። አንቺ ካብርሽ እንድትርቅ የተደረገ ነገር ነው። አይገባሽም እንዴ? ምን ሆነሽ ነው? ተይ እንጂ። ወንድ ልጅ ደግሞ ሴት ልጅ ሞር ስትነጫነጭበት፣ ጸባው ሲቀየር፣ ስትጨቃጨቀው ምናምን ነገር ሞር ሞር አይወድም የሆነ ሰዓት ላይ መቁረጡ አይቀርም። ስለዚህ ብልጥ ሁኒና ትዳርሽን አጥብቀሽ ያዥ። ሩታ ታይ ተይ ታይ መከሪ ታይ ታይ አይኖ ተጎርተሻል። እናቃለን እንረዳለን። ነገር ግን መረጋጋት አለብሽ። እውነት እኔ እኮ ያችኛዋ ስንጥር የት ከርማ ነው ዛሬ የመጣችው? እስከዛሬ የት ነበረች? እኔ በጣም ያናደደኛ ነው። ሰው ትዳር ውስጥ ገብቶ ትዳር እኔ የሰውን ትዳር ለማፍረስ የምትጋጋጡ ሰዎች ፈጣሪ ጋጣችሁና ማለት ነው። በጣም ነው የምትገርሙኝ። የራሳችሁ ሕይወት በቃ ትደክሙና ትደክሙና አልሳካ ሲላችሁ የሰውን ሕይወት ለመጥበብጠት ትጣጣራላችሁ። ልክ እንደዚች አይነቱ አቀፍ እንዳሜት ከርማ እንደሆነ አላቅም። ደግሞ እንዴት እንደተበሳጭ ወኝምር። ሩታዬ ደግሞ ሌላው ነገር ኤፋ ኤፍሬም ፍሬም ምንድን ነው ለአንቺም ለአብሪሽም በማሰብ ነው እንጂ በሌላ በተንኮላ አንግል ባትመለከትው። የኤፍሬምን በጣም ጥሩ ነው። አንቺን ለመቆጣት ያክል ነገሮቹ እንዲፈቱ ያክል ነው እንጂ እንደዛ ሊል የቻለው እውነት አንቺን ሌላ ነገር አስቦ ወይንም አዳልቶ ምናምን ነገር አይደለም። የኤፍሬምን ነገር ቀለል አርገሽ እዩ፣ የአብረሽንም ነገር ቀለል አድርገሽ እዩ። በቃ እመን። በቃ እንደውም ያችን ልጅ አናጃት። እኔ ባሌን አምነዋለሁ ብያት፣ እኔ ባሌን አምነዋለሁኝ አንቺ የምታደረጊው ነገር አልቀበልም ብያት ትቃጣል። ይሄ ብልጥ ሆነች ተገኘ